ቆንጅዬዋና አውሬው። ከረጅም ዓመታት በፊት በአንድ በርቀት በምትገኝ ግዛተ መንግሥት ውስጥ አንድ ሀብታም ነጋዴ ከሦስት ሴት ልጆቹ ጋር ይኖር ነበር። ታናሽዩዋ ልጅ በጣም ቆንጆና መልካም ልብ የነበራት ሲሆን፣ የተቀሩት ታላላቅ እህቶቿ ደግሞ ቅናተኞች እንዲሁም ራስ ወዳዶች ነበሩ። ቆንጅዬዋ ልጅ ሁልጊዜ በጣም ቆንጆ ልዑል አግብታ በፍቅር በቤተ መንግሥት ውስጥ መኖርን ሁልጊዜ በልቧ ትመኛለች ከዕለታት በአንዱ ቀን የሀብታሙ ነጋዴ መርከብ በባህር ላይ እየተጓዘ ሲሆን በኃይለኛ የባህር ወደብ ይመታል። መርከቡም ይሰባበራል። ሀብታሙም ነጋዴ ያለውን ንብረት በሙሉ በአንድ ጀንበር ያጣል። ነጋዴውም ወደ ሶስት ሴት ልጆቹ በመቅረብ ልጆቼ ከዚህ በኋላ ሀብታም አይደለንም፣ ያለንን ንብረት በሙሉ አጥተናል አላቸው። ቆንጅዬዋም አባቴ ሆይ አትጨንቅ፣ በቅርቡ ሁሉም መልካም ይሆናል፣ ለእኛ አንተ ካለህልን ይበቃናል አለችው። ከጥቂት ቀናት በኋላ ነጋዴው ክፍያ መክፈል ባለመቻሉ ምክንያት በቤት ውስጥ የሚሰሩ ሰራተኞች በሙሉ ቤቱን ለቀቁ። የቤቱም ኃላፊነት በሙሉ በቆንጅዬዋ ላይ ወደቀ። ምንም ሳታማረር እና ሳታንጎራጉር የቤቱን ስራ በሙሉ ብቻዋን መስራት ጀመረች። ሁለቱም ሴት ልጆች የለመዱት ቅንጦት በማጣታቸው ሁልጊዜ አባታቸውን መውቀስና በአባታቸው ላይ ማማረር የዘውትር ስራቸው አደረጉት። ቆንጅዬዋም ሁልጊዜ ፈጣሪ የአባቷን ደስታ እንዲመልስላት ጤናውንም እንዲጠብቅላት አጥብቃ ትጸልያለች። ከትንሽ ጊዜ በኋላ ነጋዴው በባህር ወጀቡ ምክንያት ሁሉም የሱ መርከቦች እንዳልተሰባበሩ እንዲሁም የተረፉት መርከቦች በሰላም ደሴቱ ላይ እንደደረሱ ሰማ። በዚህም ነገር እጅግ ተደሰተ። ወደ ልጆቹም ዘንድ በመሄድ ልጆቼ ሆይ ሁሉም መርከቦቼ እንዳልተሰባበሩ ሰማ። ከዚህ በኋላ ድሃ ኖ ነው። አሁን ወደ ደሴት ሊሄድ ነው። ምን እንዳመጣላችሁ ትፈልጋላችሁ አላቸው። ከሁለቱም ሴት ልጆች አንደኛዋ ለኔ ጌጣ ጌጥ አለች። አንደኛዋም መልሳ ለእኔ ደግሞ አዲስ ልብስ አለች። ነጋዴውም ወደ ቆንጅዬዋ እየተመለከተ ለአንቺስ ምን ላምጣልሽ፣ የኔ ቆንጆ ልጅ አላት። ቆንጅየውም መልሳ እኔ የምፈልገው ያንተን በሰላም መመለስ ነው አለችው። አመሰግናለሁ፣ የኔ ውድ ልጅ ግን የምትፈልጊውን ጠይቅኝ አላት። እሷም መልሳ ቀይ አበባ እባክህ፣ አንድ ብቻ አምጣልኝ አለችው። ነጋዴውም መልሶ እሺ የኔ ቆንጆ አላት። ነጋዴውም ልጆቹን ተሰናብቶ ወደ ወደቡ ጉዞ ጀመረ። ወደቡ ጋርም እንደደረሰ መርከቡ ተሰባብሮና ባዶ ሆኖ አገኘው። መርከበኞቹም በውስጡ የነበረውን ንብረት በሙሉ ዘርፈውት ነበር። ነጋዴውም ይተክዝና ያዝን ጀመር። በስተመጨረሻም ነጋዴውም እጅግ በሐዘን ውስጥ ሆኖ ወደ ቤት ጉዞ ጀመረ። እጅግ በሐዘን ውስጥም ስለነበር የሚሄድበትን መንገድ አያስተውልም ነበርና ጥቅጥቅ ባለ ጫካ ውስጥ ገብቶ ጠፋ። ወደፊትም ጉዞ ሲቀጥል ኃይለኛ በረዶ መዝነብ ጀመረ። በበረዶም ዝናብ ምክንያት የነጋዴው ፈረስ ወደፊት መጓዝ አቃተ። ነጋዴውም ፈረሱን ዛፍ ስር በማስቀመጥ ወደፊት መጓዝ ቀጠለ። ትንሽም እንደተጓዘ ትልቅ ቤተ መንግሥት ተመለከተ። ፈጠንም በማለት ወደ ቤተ መንግሥቱ ተጠጋ። ግቢው ጋርም እንደደረሰ ወደ ውስጥ ገባ። ግቢውም በተለያዩ ፍራፍሬዎች የተዋበና ቆንጅዬ ነበር። ነገር ግን ምንም አይነት ሰው በግቢ ውስጥ የለም። ነጋዴውም ወደ ቤተ መንግሥቱ ውስጥ ገባ። አሁንም ምንም አይነት ሰው አልተመለከተም። ሰው ካገኘ በሚል በቤተ መንግሥት ውስጥ ይዘዋወር ጀመር። በፊት ለፊት በኩልም እጅግ ትልቅ በምግቦች የተሞላ ጠረጴዛ ተመለከተ። በጣምም ርቦስ ስለነበር ጊዜ ሳያጠፋ ተቀምጦ መመገብ ጀመረ። ምግቡንም እስኪበቃው ከተመገበ በኋላ ወደ ላይ በመውጣት ከተዘጉት ክፍሎች መካከል አንዱን ከፈተ። በክፍሉ ውስጥም ንጹሕና ቆንጆ አልጋ ተመለከተ። እጅግም ስለደከመው ወደ ውስጥ ገብቶ ተኛ። በማግስቱ ጧት ነጋዴው ከእንቅልፉ ነቃ። ሆኖም አሁንም ምንም አይነት ሰው በቤተ መንግሥቱ ውስጥ አልተመለከተም። ነገር ግን ከአልጋው ጎን በስርዓት ተተኩሶ የተቀመጠ ልብስ አገኘ። ነጋዴውም እየተፈጠረ ባለው ነገር ግራ በመጋባት የተቀመጠለትን ልብስ ለበሰ። ወደታችም በሚወርድ ሰዓት በጣም ጥሩ ቁርስ በመመገቢያው ጠረጴዛ ላይ ተቀምጦ ተመለከተ። ያገኘውንም ቁርስ እስኪበቃው ድረስ ተመገበ። ከዚያም ድምፁን ከፍ በማድረግ ሃሎ ሃሎ ስላደረጋችሁልኝ መልካም መስተንግዶ እጅግ አመሰግናለሁ። አሁን ወደ ቤቴ ሊሄድ ነው። በድጋሚ አመሰግናለሁ በማለት ወደ ውጭ መውጣት ጀመረ። ወደ ውጭም እንደወጣው ግቢ ውስጥ የሚያምር የቀይ አበባ እርሻ ተመለከተ። ለቆንጅዮዋም ልጅ ወስድላታለሁ ብሎ በማሰብ ወደ አበባ እርሻው ዘንድ ሄደ። ከአበባው እርሻ ውስጥም ቀዩን አበባ እንደቆረጠ የቤተ መንግስቱ ግቢ ወዲያው ጨለመ። ቤተ መንግስቱም ተንቀጠቀጠ። እጅግም የተቆጣ አውሬ በንቤት ወደ ነጋዴው ዘንድ መጣ። አውሬውም ነጋዴው ጋር እንደደረሰ፣ ለምንድነው አበባዬን የቀጠፍከው? ላደረግኩልህ ለመስተንግዶ ምስጋናን እንዲህ ነው የምትከፍለው? አበባዬን ስለቀጠፍክ ቀጣሃለሁ በማለት ጮኸበት። ነጋዴውም በድንጋጤ እባክህ ጌታዬ፣ እንደዚህ አይሁን፣ ይህንን አበባ የቀጠፍኩት ለቆንጅዬዋ ልጄ ልወስድላት በማሰብ ብቻ ነው። እባክህ አለቄ ይቅር በለኝ በማለት ለመነው። አውሬውም መልሶ ሕይወትን ለማዳን ከፈለክ፣ አንድ ስምምነት አቀርብልሃለሁ አለው። ነጋዴው መልሶ ምንድነው ጌታዬ? ለአንተ ምንም ነገር ለማድረግ ዝግጁ ነኝ ሲል መለሰለት። አውሬው መልሶ ከሴት ልጆች መካከል አንዷን የምታመጣ ከሆነ በነፃ ለቃለ። በዚህ ትስማማለህ? ሲል ጠየቀው። ነጋዴው መልሶ ቃል እገባለሁ፣ ያልከኝን አደርጋለሁ ሲል ተስማማ። አውሬውም መልሶ እንደዛ ከሆነ የኔን በጣም ፈጣን ፈረስ እሰጣለሁ፣ በፍጥነትም ከቤት ዘንድ ያደርሳል። ደሞ ቃልህን እንዳትረሳ አለው። አውሬውም በጣም ፈጣን ፈረስ ለነጋዴው ሰጥተው ነጋዴውን ፈጣኑን ፈረስ እየጋለበ በፍጥነት ቤቱ ደረሰ። ሶስቱም ሴት ልጆቹ አባታቸውን ባዩት ጊዜ እየሮጡ ወደ እሱ መጡ። ሁለቱም ሴቶቹም አባታችን የታል ስጦታችን፣ ስጦታችንን ስጠን እንጂ እያሉ አባታቸውን ጠየቁት። ቆንጅያዋ ግን አባቴ በሰላም መጣ አለችው። ነጋዴውን በሐዘኑ ውስጥ ሆኖ ለቆንጅያዋ እንቺ ልጄ የአንቺ ስጦታ ብሎ ያመጣላትን ቀዩን አበባ ሰጣት። ከዚያም የተፈጠረውን ነገር በሙሉ ለሶስቱ ሴት ልጆቹ ነገራቸው፣ ስለ አውሬውም ጭምር። አንደኛዋ ሴት ልጅ ቆንጅዬዋን ይህ ሁሉ ያንቺ ጥፋት ነው፣ ለምን አበባ እንዲያመጣልሽ ጠየቅሽ? አለቻት። ሁለተኛዋም መልሳ አዎ ሌላ ነገር ብትጠይቂ ይህ ነገር ባልሆነ ነበር አለቻት። ቀይዋም ወደ አባቷ በመዞር አባቴ እኔ እሄዳለሁ፣ የገባኸውን ቃል ኪዳን እኔ እፈጽማለሁ አለችው። አባትየው መልሶ የእኔ ቆንጆ ልጅ በጣም አዝናለሁ ወደዚህ መጥፎ ጣፈንታ ፈንታ እኔ ነኝ ያስገባውሽ አላት። ቆንጅዬዋም ብዙ አትጨነቅ፣ እኔ ምንም አልሆንም በማለት አባቷን አቀፈችው። ቆንጅዬዋም ከአባቷ ጋር በመሆን ወደ ግዙፎ አውሬ ቤተ መንግስት ዘንድ ሄደች። ቤተ መንግስቱም ጋር እንደደረሱ አውሬ በተለያዩ ቆንጆ መብራቶች ቤተ መንግስቱን አስቦ ጠበቃቸው። ቆንጅዮዋና አባቷም ወደ ቤተ መንግስት ውስጥ እንደገቡ በሰፊ አዳራሽ ውስጥ በብዙ ጣፋጭ ምግቦች የተሞላ የመመገቢያ ጠረጴዛ ተመለከቱ። ሁለቱም ከረጅም ጉዞ ስለመጡ በጣም ስለራባቸው ተቀምጠው መመገብ ጀመሩ። ምግባቸውንም በልተው እንደጨረሱ ግዙፉ አውሬ ወደ እነሱ መጣ። አውሬውም ወደ ቆንጅዮዋ በመጠጋት ሰላም አመሸሽ ቆንጅዬ አላት። ቆንጅዮዋን መልሳ ሰላም አመሸህ ጌታዬ አለችው። አውሬውም መልሶ በፈቃድሽ ነው ወደ እኔ የመጣሽው አላት። እሷም መልሳ አዎ አለችው። ከዚያም ደግሞ አሁን አባቲ ሲሄድ ከእኔ ጋር መቆየት ትፈልግ ያለሽን አላት። እሷም አዎ አለችው። አውሬውም ከብዙ ወርቅና ብር ጋር ነጋዴውን ወደ ቤቱ ሸኙ። ቆንጅዬዋም አባቷን በእንባ ተሰናበተችው። አውሬውም ለቆንጅዬዋ የምትተኛበትን ክፍል አሳያት። ቆንጆዋ ወደ ክፍሏ ስትገባ በጣም የሚያምርና ምቾት ያለው አልጋ አገኘች። አልጋዋ ላይም ተኛች፣ ወዲያውም እንቅልፍ ወሰዳት። በማግስቱ ጧት ቆንጅዬዋ ከእንቅልፏ ስትነቃ በስርዓት ተተኩሶ የተቀመጠ ንጹሕ ቀሚስ ከአልጓ ጎን ተቀምጦ ተመለከተች። ቀሚሱንም ከለበሰች በኋላ ወደ ታች ወረደች። በጣምም ቆንጆ ቁርስ ተዘጋጅቶ ጠበቃት። እስክትጠገብም ድረስ በላች። ቁርሷን በልታ እንደጨረሰች በሶፋ ላይ ተቀምጣ ስለ አባቷ በማሰብ ማልቀስ ጀመረች። በዛው በተቀመጠች በሶፋ ላይ እንዳለች እንቅልፍ ወሰዳት። አመሻሽ ላይ አውሬው ወደ ቆንጅዬዋ ዘንድ መጣ። አውሬውም ሰላም አመሸሽ ቆንጅዬ አላት። ቆንጅዬዋም መልሳ ሰላም አመሸ ጌቴ ስትል መለሰችልኝ። አውሬውም መልሶ ትወጂኛለሽ ቆንጅዬ፣ ታገቢኛለሽ? ምንም ሳትፈሪ መልሽልኝ፣ ምንም አላደርግሽም አላት ቆንጅዮም አይ አላገባም ስትል መለሰችለት። አውሬውም ደህና እደሪ ቆንጅዬ በማለት ትቷት ወደ ክፍሉ ገባ። በእያንዳንዱ ቀን ማታ ላይ አውሬው ወደ ቆንጅዮ ዘንድ በመምጣት የኔ ቆንጆ ታገቢኛለሽ እያለ ይጠይቃታል። ቆንጅዮም አይ አልፈልግም እያለች ትመልስለታለች። ቀናቶችም እያለፉ ሲሄዱ ቆንጅዮዋ አውሬውን መፍራት አቆመች። በቤተ መንግሥት ውስጥ ምቾት እየተሰማትና እየተደሰተች መኖር ጀመረች። አውሬውም ለእሷ ሁልጊዜ መልካም ስለሚሆንላት እየወደደችውም መጣች። ከብዙ ጊዜያት በኋላ ቆንጅዬዋ አባትና እህቶቿን መናፈቅ ጀመረች። በዚህም ምክንያት ደስታ ከፊቷ ላይ ጠፋ። አውሬውም ምን ሆነ? ሻል ቆንጅዬ ፊትሽ ላይ ትልቅ ሐዘን አለ አላት። ቆንጅዬዋን መልሳ አባቴን በድጋሚ ማየት ፈልጋለሁ እባክህ ለአንድ ሳምንት ብቻ አይቼው እንድመጣ ፍቀድልኝ፣ አለችው። አውሬው መልሶ መሄድ የፈለግሽው እኔን ስለጠላሽኝ ነው ሲል ጠየቃት። ቆንጂዋን መልሳ አይ ስለጠላው አይደለም፣ እኔ አንተን አልጠላህም አለችው። አውሬውም የጠየቅሽኝን ሁሉ እምቢ ልልሽ አልችልም፣ ነገር ግን በአንድ ሳምንት ውስጥ ካልመጣሽ እኔ እሞታለሁ አላት። ቆንጂዋን መልሳ ሁልጊዜ ቃሌን እጠብቃለሁ፣ አንተ ለእኔ ሁልጊዜ ጊዜ መልካም እንደሆንከው ሁሉ አለችው። አውሬውም አንድ ቀለበት ለቆንጂዋ ሰጣት። ይህንን ቀለበት አድርገሽ ተኚ፣ አባትሽ ቤት ትነቂያለሽ። ለመመለስም ከፈለግሽ ቀለበቱን አውልኪው፣ ወዲያው ወደዚህኛው ቤተ መንግስት ትመለሻለሽ አላት። ቆንጅዮም ቀለበቱን በመልበስ ተኛች። አውሬውም እንዳላት ጠዋት ስትነቃ በአባቷ ቤት ራሷን አገኘች። ቆንጅዮም አባትና እህቶቿን አገኘቻቸው። ስለ አውሬው ስለ ቤተ መንግሥቱ ሁሉ ነገር ነገረቻቸው። ስለ አውሬው መልካምነት በደንብ ነገረቻቸው። ነጋዴውም እንደ እንደነገርሽን ከሆነ አውሬው በጣም ይወድሻል ስለዚህ አንቺም ልትወጂውና ልታከብሩ ይገባል ሲል መለሰላት። ቆንጅዬዋም ከቤተሰቦቿ ጋር በመሆኗ ምክንያት ስለ አውሬውና ስለገባችው ቃል ኪዳን ረሳች። ከዕለታት በአንዱ ቀን በተኛችበት አውሬው እየሞተ ሲያጣጠር በህልሟ ተመለከተች። በዚህም ምክንያት ለአውሬው የገባችለት ቃል ኪዳን ትዝ አላት። በፍጥነትም ቀለበቷን ከእጆቿ ላይ በማውለቅ ተኛች። ከዚያ ወዲያ ወደ አውሬው ቤተ መንግስት ተመለሰች። ቤተ መንግስት ውስጥም እየተዟዟዘች አውሬውን ስትፈልግ አውሬው መሬት ላይ ወድቆ እያጣጣረ ተመለከተችው። ቆንጅዬዋም በአውሬው ላይ በተፈጠረው ነገር በማዘን እጅግ ማልቀስ ጀመረች። ነገር ግን አውሬው እንዳልሞተ ባየች ጊዜ ውሃ ፊቱ ላይ በመርጨት አነቃችው። ከዚያም ቆንጅዬዋ በጣም ነው የምወድ የሞት ከመስሎኝ በጣም ደነገጥኩ አለችው። አውሬውም መልሶ እንደኔ አይነት አስቀያሚ አውሬ ፍጥረት የእውነት ትወጅ ያለሽን አላት። ቆንጅዬዋ መልሳ አንተ እኮ በጣም ደግና ትውት ልባለህ አለችው። አውሬው መልሶ ቆንጅዬ አገቢኛለሽ ሲል ጠየቃት። እሷም መልሳ አዎ አለችው። የዚህን ጊዜ አውሬው በአስማት ኃይል ወደ ቆንጅዬ ልውልነት ተለወጠ። ቆንጅዬዋን ባየችው ነገር በጣም ተገረመች። ልዑሉም መልሶ ቆንጅዬ ከዚህ መጥፎ ወርግማን ስለፈታሽኝ በጣም አመሰግናለሁ አላት። ቀጥሎም በጦርነት ጊዜ ገደልኳት አስማተኛ፣ ልትሞት ስትል ረገመች። እኔም አውሬ ሆንኩ። ከድግምቱም የምፈታው በአውሬነቴ የምትወደኝ ሴት ካገኘሁ ብቻ ነበር። አሁን ግን አንቺ ከድግምቴ ፈታሽኝ አላት። በስተመጨረሻም ልዑሉና ቆንጅዬዋ በታላቅ ሰርግ ተጋቡ። የሕይወታቸውን ዘመን በሙሉ በሐሴትና በደስታ መኖር ጀመሩ።